ቅድሜ ነው ወይ? ማርጌ በጣም ደስ ብሎኛል። አለው ሞስ እንዴት ነሽ? አለውል። ይኸውልሽ የኦፐራሲዮን ቀን አይኔ መግለጥ አቃተኝ። ማየት ሳልችል መተሽ ጸሎት አድርገሽልኝ ሄደሻል። የእኔ ጸሎት ነው እንደዚህ ያነሳ ካያደለ ጌታ መልካም ነው። አዎ፣ ይኸውላችሁም ያው መጀመሪያ አንቺ ስለነበረሽ ከዛ ሩቅ መንገድ መተሽ በጣም ነው ማከብሮች፣ በጣም ነው ማመሰግኖች። እንደ ግድ ነው ወንድ የሚያደለ እንደ እግዚአብሔር ነው። ያው ዲስ አሁን ደግሞ የእግዚአብሔር ቃል የሚያዛል እኮ የታመመ ጠይቅ ይላል። ያው አሁን እንደዚህ ቁጭ ብዬ ለማውራት በቃው እግዚአብሔር ይመስገን። በጣም ደስ ብሎኛል። መጣለው ብዬ ነበር እኮ ዛሬ፣ አደለ ማሪ? አዎ ማሪ ሚናዬ። አሁን እንኳን ባለፈው እናንተ ከመጣችሁ በኋላ ሰው እንዳይገባ እንትን ከዶክተሮቹ ጋር አውርቼ ምክንያቱም የማያውቁት ሰዎች ሊቢያ ማያውቁት ጭራሽ ማያውቁት ሰዎች ሊቢያ ነው የምናውቀው፣ ቁጥሩን ስጡን እንጠይቀው ምናምን እያሉ ስልሽ። ኖርማል ሰው ይጠይቃል፣ ግን እነዚህ ሰዎች እንኳን ሊጠይቁ የራሳቸውን ብቻ ተዩ እንዲህ ብሎ አይወራም። ብቻ በጣም መጥፎ መጥፎ ሰዎች፣ መጥፎ ነገር ብዙ ወንጀል የሰሩ ሰዎች ናቸው እና ስልኩን ካልሰጣችሁን እያሉ እነ ባርባራን እና እሱ የሚያውቃቸው ልጆች አሉ እሱን እያስቸገሩ እንትን ሲሉ እነዚህ ሰዎች ምን ፈልገው ምክንያቱም ስንጠይቅ ደግሞ አያውቁትም። ጭራሽ እሱ ጭራሽ የሚያውቁት ሰዎች አይደሉም፣ አቃቸውም እና የት ነው የምታውቁት ሲባሉ ሊቢያ ላይ አብረን ነበርን ይላሉ። እና ስለዋሹ እኔ ከዶክተሮቹ ጋር ተነጋግሬ ማንም ሰው እሱ ጋር መጥቶ በቃ ጠያቂ እንዳይገባ ከነሱ ጋር ተነጋግሬ ማንም እንዳይገባ ተደርጓል። ገብቶሻል? ከኔ ውጭ ማንም አይገባም። ስለዚህ ብትመጪ አስገባት እንኳን ብል አይቻልም፣ ምክንያቱም አንዴ ስለተናገርኩኝ ያ አይን ልልሽ የፈለግኩት መጣለው ብዬሽ ነበር ስላልከኝ ነበር። አትልፊ ሲወጣ እንመጣለን። ወደ ኮለን ኦልሬዲ ከአንድ ከአስር ቀን በኋላ በደንብ በጣም ታንኪዩ ማሪ። በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። ጸሎታችሁ ብቻ አይለይም። በጣም ነው የምንወዳችሁ። አሁን ብቻ ጸሎታችሁ ሰምረዋል። ሁላችሁም ደረሰ ደረሰ ደረሰ። ቦስ እንዴት ነው አሁን? ኧረ ሚናዬ ይአሁን ይኸውልሽ። ኦኬ ነህ አሁን። ሽንት ቤት መሄድ ይችላል። ማርዬ ነበረ ሽንት ቤት ውስጥ ዋው፣ በጣም ደስ ይላል። ማርዬ ነበረ ሽንት ቤት ውስጥ የምታጸዳዳኝ፣ ምተበቃነኛ እሺ፣ በቃ ምተ ሽንት ቤት እሷ ነበረች። ስትሬቸር ምታደርገኝ ምናምን ደስ ይላል አሁን ምናምን ደስ ይላል። ሁለት ቀን ሆኖታል ራሱን ችሎ እንትን ማለት ችሏል ማለት። እግዚአብሔር ይባርክሽ አንቺንም፣ በእውነት መልካም ሴት ነሽ፣ በእውነት እግዚአብሔር ይስጥሽ። ጾታዊ ማገባት እያልኩ ነው። በእውነት በጣም ጥሩ ሴት ነሽ፣ እግዚአብሔር ይባርክሽ። ይወርቀም ታጫውተኛለች በቃ። ታስ ደስ ይላል። ታስቀኛለች ታጫውተኛ አሪፍ ነው። አይደብራችሁም? እየተጫወታችሁ ነው በቃ አይደብራችሁም? አይ ምንም። አይ በቃ እኔ ኮቼ ለእኔ ስጦታዬ ነች። በጣም እንዴ በጣም በጣም። ያለም እኮ በአሁን ሰዓት እንዳይነስ ሴት አረ፣ በስመ ስላሴ። እኔ እንጃ። እኔ እግዚአብሔር እግዚአብሔር እኔ እንጃ። በቃ አላውቅም ማለት የማርያም ራስዋ ያለም ስሙ ማርያም አክ እግዚአብሔር በቃ እኔ እንጃ። እንደ ስሟን ጥሩ ነው። እንደዛ ብቻ ሳይሆን ለሰው ጥሩ አይቻለው ዋና አሁን ለሴት ሴት ልጅ አሁን በጣም ነው ለሴት ልጅ ክብር ያለው እና ካሁን በኋላ ምንም አይነት መጥፎ ነገር ሴትን አይናገርም። ብቻ በቃ ትልቅ ፈጣሪን ያየበት ነው ይሄ። እግዚአብሔር አስተምሮታል። በጣም ብዙ ነገር ተምሮበታል። አሁን እንደ ትምህርት ብቻ እንደዚህ ሞትን አያቸው?

አርጅታችሁ አብራችሁ በድድ እስክትበሉ ድረስ አብሮ ያኑራችሁ። እንደ ስምሽ የተባረክሽ እግዚአብሔርን ቃል የለንም። ሆድዬ እግዚአብሔር አንተ የዋ ስለሆንክ እግዚአብሔር ይን ያሳየኩ ስለሚወድ ነው። የዋ ስለሆንክ ነው፣ ደግሞ መጥፎም ጥሩም ሰው ያሳየክና እንዲህ አይነት በምድር ላይ ደግሞ ሴቶች አሉ። አሁን ማርያማዊትን ባታገኝ ኖሮ ልክ ማን ነው ባለፈው የሆነ ሰውዬ ሚስቱ ምን አድርጋው ይሆን? በአለም ላይ ፍቅር የለም፣ ሴቶች አያፈቁም የሚል ድፍን ያለ የተናገረ ወንድ ነበር እና ኧረ ሴቶች እግዚአብሔር ያሴት መሰክራለ በጣም የሚገርመኝ ነገር የሚገርምሽ ነገር በህይወቴ እንደዚህ ሰው ሄልፈን አግዞኛ ሄልፕ አድርጎኛ አያቅም። ሄልፈን አድርጎኛ አያቅም። ለመጀመሪያ ጊዜ ሽንት ቤት ገብቼ ማርዬ አጸዳድታኝ እኔ እንጃ እኔ ቃላት የለኝም። ለሷ እግዚአብሔር ያክብርልኝ። በጣም በጣም በጣም ሴቶች፣ ፍቅር አረ፣ ፍቅር አለ። እግዚአብሔር ይመስገን። ያው እኛን የተባለው ዘፈን ይገልጻታል። የፍቅር መቤት ናት። የዳቦ ስም እናወጣላታለን። የሰው ልጅ የማያደርገውን ነገር ነው ለእኔ ያደረገችልኝ። አሁን ለሁሉም ሴት በጣም ሴቶች ጣ እመላካለን እግዚአብሔር በኔ በጣም ነው ደስ ያለኝ። ያው ስንመጣ እንደ እግዚአብሔር ፍቃድ ስመጣ ደግሞ እኔ ይዤን ልመጣለሁ። ቡላ ወገብ የሚጠግን አምቾ ምናምን አለ እንደዚህ አይነት ነገሮች ጥግንግን የሚያደርግ ነገር እኔ ስመጣ ከሁለት ወሩ በኋላ ይዤን ልመጣለሁ። ለጋ ቂቤ፣ ጉራጌ ቂቤ ያለ ያው ማረማየት ለነገሩ መስራት ትችላለህ። ሞር ደግሞ እኔ በተጨማሪ በአጭር ጊዜ እንተላለን እንጠይቀሃለን። ምን ነገር እንተላለን፣ ከጎና አለን። የሚያስፈልጋችሁ ነገር ካለ ደግሞ ማረማየት ግን በውስጥ ትንገረን። ከጎናችሁ ነን በማንኛውም ነገር። እሺ እግዚአብሔር ያክብርልኝ ሮሚዬ። በሰንበት ምድር ያው ቃልሽን አጥፈሽኝ ጋር ነው። እግዚአብሔር ይማርክላችሁ። በጣም ነው የማመሰግነው ሮሚዬ። በጣም እግዚአብሔር ያክብርልኝ። ያው ድሮም ዝርያ ነሽ ወይም መትሻ ረዳድ ይችል በጣም ደስተኛ ዝርያ እንደዛ ነው። በቃ ውድድ ለማድረጋችሁ ክበሩልኝ። ማርያማዊት ድምፅ ስላሰማሽን እግዚአብሔር ይስጥሽ የእኔ እናት፣ ከጭንቀት ስላወጣሽን መብርሃን ከጭንቀት አውጣሽ። በጣም እናመሰግናለን። ሰላሙን ውድድ ለማድረጋችሁ። ቻው። በጣም ሴት እህቶቻችንን እኔ ለሴት ልጅ በጣም ክብር አለኝ። በጣም ነው ማከብራቸው ነገራቸው በቃ ምን አይነት ክብር ይገባቸዋል። አረ ሴቶች እውነት፣ ወንዶችም ይከበራሉ፣ ሴቶች ግን በተለይ በጣም መልካሞች ናቸው። እግዚአብሔር እንኳን ለእናቶች ቀን በሰላም አደረሳችሁ። በድጋሚ እግዚአብሔር መልካም አድርጎ የፈጠራት ሴት ልጅ ነች። አለሜዳ ነውን በሴት ልጅ ነው እና ብቻ እግዚአብሔር ክብሩን ይሰድልኝ ለሁሉም፣ እንኳን አደረሳችሁ። በጣም አመሰግናለሁ። ለእናንተ ክብር ብዬ ነው ዛሬ ላይቭ መግባት የፈለግኩት። አሁን ተስተካክሏል ሁሉም ነገር እግዚአብሔር ይመስገን። ያው ከዚህ በኋላ ደግሞ ቀስ በቀስ ሁሉም ነገር ጥሩ ይሆናል። በጣም ነው የማመሰግናችሁ። እግዚአብሔር ያክብርልኝ። በቃ በቃ በቃ ሁላችሁንም አመስግኗቸዋል። በጣም እናመሰግናለን። በጣም ብዙ እንትን ብሏል። አሁን ደግሞ ትንሽ እረፍት ያርግ። ደህና ነው ግን ትንሽ እረፍት ማድረግ አለበት። ብዙ ማውራት የለበትም። በጣም እና በቃ ጸሎታችሁ ሰምሯል። ሁላችሁም በጣም እናመሰግናለን። እግዚአብሔር ስሙ የተባረከ ይሁን። በጣም እናመሰግናቸዋለን። ሁላችሁም የጻፋችሁ ኮመንት ላይ ደግሞ በደንብ ያያልና ሞራል የሆናችሁት የጻፋችሁ ሁላችሁም በጣም የምናመሰግን በጣም እግዚአብሔር ያክብራችሁ። በተለይ ማታውቁኝ የምታውቁኝ ማታውቁኝ ሰዎች በቃ እኔ እንጃ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም በጣም ከልብ ያመሰግናችሁ ሆኑ። ክፉ አይንካችሁ፣ እግዚአብሔር ባላችሁበት ቦታ ይጠብቃችሁ። አሜን አሜን። ጤና ይስጣችሁ። አመሰግናለሁ። እግዚአብሔር ጨርሶ ይማረክ። ቦስ ሜና እንግዲህ እንመጣለን አንድ ቀን ሲሻለኝ። እንዴ በደንብ በደንብ እን- ትመጣለህ ደግሞ እኔም ስትወጣ እመጣለሁ። እሺ አዎ፣ ያቺን ትሬስ ጋር አይዞክ። እግዚአብሔር መልካም ነው። ጌታ ይማርህ ማርጌ። በጣም እግዚአብሔር ይባርክሽ አንቺን። መልካም ሴት ነሽ። ተባረኩ ቻይኒ ቆንጆ ሰላም እደሩ። ሰላም ደሪ ሚና። እግዚአብሔር ይስጥልኝ፣ አመሰግንሻለሁ። አሜን አሜን። ቀደም እኮ ነው፣ እየቀለድኩ ነው። ቀደም ምን አልኩት መሰላችሁ? ትንሽ ወጣና ነፋስ ልንቀበል ስንል ምን ይለኛል? እኔ ላንቺ አለ ህይወቴን፣ ነው እንትን የምልሽ ህይወቴን፣ እሰጥሻለሁ ምንድን ህይወቴን እከፍልሻለሁ፣ ህይወቴን እሰጥሻለሁ ሲለኝ ምን አልኩት? አይ ይሄን ቃልማ ሰው ፊት ነው መግባት ያለብህ፣ ቃልህን እንዳታጠፍ አልኩት። ቃሌን አላት፣ ቃሌን አላት። እንደ ከዚህ በላይ ምን አይ እኔ ስታመም ካስታመምከኝ በቂ ነው። አረክፎይንካልኳን እግዚአብሔር ማረ። አንቺም እግዚአብሔር ይስጥሽ፣ ደስ ብሎኛል ድምፅህን ስለሰማሁ። እግዚአብሔር ይማረ፣ ጨርሶ ይማረ፣ እግዚአብሔር ይማረ ወንድሜ። በጣም እግዚአብሔር ማረ፣ ማርዬ። በቃ ደውልላችኋለሁ። አዎ፣ ደህና ነኝ ዳኒ። አሁን ተነሳ እንኳለን እኮ። አረ እግዚአብሔር ይመስከር፣ እንኳን ተነሳ አባት። አዎ፣ እንኳን። አረ ይመስገነው፣ አረ ይመስገነው፣ ወዳጅ። ተቀልዳለን። ውጭ ሀገር ከባድ ነው፣ በእንደዚህ አይነት ስሜታ ውጭ ሀገር ከባሉ ነጠሪ ብቅ እላለሁ። ነገ እኮ ብቅ እል ነበር ነበረ። በጣም ይቅርታሽ። አሁን ትንሽ እየደከመው ነው እና በጣም አመሰግናለሁ እያለ ነው። ትንሽ ትንሽ በቃ ዜ ማረበጣም በጣም እናመሰግናለን። ጋ እንደት ነው እንኳን ደስ ያለህ። የአንዴ ቆይ ትንፋሹ በጣም እየተቆራረጠ ነው። ላወራሽ በጣም ረጅም ሰዓት አወራና እንትን ልበለው ወደ ቤት እንትን ልበለው ላስገባው ብዬሽ ነው። አሜን አሜን። ብሎሻ በቃ እሺ፣ እህት አለም በውስጥ እናወራለን። ጋይስ በቃ በጣም ነው የምናመሰግነው፣ በጣም ነው የምንወዳችሁ። በዚህ አጋጣሚ ግን አንድ ልላችሁ የፈለግኩት ነገር እኛ ምንም አይነት ጊፍት አንፈልግም። እስካሁን ድረስ የሰጣችሁ ግን የሰጣችሁን በጣም እናመሰግናለን። ስላከበራችሁን እናከብራችኋለን። ፈጣሪ ሁላችሁም ከሁላችሁም ጋር ይሁን እና በጣም እናመሰግናለን። መልካም ጊዜ ይሆንላችሁ። እና አሁንም ቢሆን ጸሎታችሁ አይለየን ነገ ከዚህ ወጥቶ እየሮጠ በሱፍ ለብሶ እናንተን ቪ ቲክቶክ በቪዲዮ ገብቶ እናንተን የሚያመሰግንበትን ቀን ሩቅ አያርገው። ምክንያቱም እኔም በጣም ናፍቆኛል፣ የሆነ በቃ አብረን በቃ እንዲህ ቁጭ ብለን የምናወራበት ሳያቃስት እንትን የምንልበት ጊዜ ምናምን ብቻ ተመስገን ነው የሚባለው። እና አሁን ደግሞ በቅርቡ የዛሬ አስር ቀን ያው አምሹር እርግጠኛ ላይ ከዚህ እንደሚወጣው እና በሱፍ ነው የማወጣው። ሱፍ አስለብሼ ሱፍ አስለብሼ ይሄ ማቃሰት ምናምን የለም ቀና ብሎ እየተራመደ ነው የሚያወራቸው እላችኋለሁና መልካም ምሽት የሆንላችሁ። በጣም ነው የምወዳችሁ። ሁላችሁም እስካሁን ድረስ ከጎኖ ያላችሁ የእውነት በኮመንት ከጎኖ ያላችሁ፣ በሜሴጅ ከጎኖ ያላችሁ በጣም የማመሰግነው፣ ይሄ ለሱ በጣም ትልቅ ብርታት ነው እና ቴንክ ዩ ሶ ማች። አሁንም ቢሆን ጥሩ ኮመንታችሁ አይለየን። መልካም ጊዜ የሆንላችሁ። በጣም ነው የምወዳችሁ። ባይ ባይ። ላቭ ዩ ጋይስ። እግዚአብሔር ይስጥልኝ ያላችሁ ነው እና ያሰባችሁትን ፈጣሪ ይሙላላችሁ። ከእንደዚህ አይነት ስቃይ እግዚአብሔር ይጠብቃችሁ። እውነት መርቃቴ እንኳን ባይደርስ ሊደርስ ይችላል፣ ይሆን አይታወቅም። አሁንማ ይደርሳል ይለኛል፣ አሁንማ መርቃትሽ ይደርሳል እያለኝ ነው። እና እግዚአብሔር ከእንደዚህ አይነት ስቃይ ፋሚሊዎቻችሁን፣ እናንተን ከእንደዚህ አይነት ነገር ይጠብቃችሁ። እውነት ይሄ በጣም ትልቅ ነገር ነው። እና እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ። መልካም ልብ ስላላችሁ እናመሰግናለን። ቀናችሁ ይባረግ በቃ አሜን ብሏል። እንወዳችኋለን ሁላችሁም እውነት ሁላችሁም በጣም ነው የምንወዳችሁ። ታንኪዩ ባይ ባይ።